ወንዶችዬ እንዴት ናችሁ? ኪያነ ዛሬ የሶያ ችክን አሰራር አሳያችኋለሁ። ስሰሩት 20 ደቂቃ ብቻ የሚፈጅባችሁ፣ ከዛም በኋላ ኦቨን ውስጥ አንድ ሰዓት ተቆይታላችሁ። በመጀመሪያ ኦሊቭ ሶያ እናደርግበታለን። እሺ፣ በመቀጠልም ሶያ ሶስ እናረጋለን። እንዳታበዙ ጫው እንዳጨምሩ፣ ሶያ ሶስ እራሱ እንትን ስለሆነ ማስተርድ እናረጋለን። ወንዶችዬ ማስተርድ፣ ኦኬ እናደርጋለን ከዛም በኋላ ገርሊክ ፓውደር፣ የነጭ ሽንኩርት ፓውደር ብዙ ላት አድርጉ። ግሪን ኦኒን ኦኒን ፓውደር ሶ

ካላ ያኔ ስማ ስፓይሲ ፍሬንች ፍራይስ፣ ኦኬ። የድንች ቅመም ጥንጥዬ ታረጋላችሁ፣ በጣም ጥንጥዬ። ኦኬ። ሮዝሜሪ ወይም ደሞ ስጋ መጥበሻ። እሺ። ሌላኛውም አለኝ ኦኬ አሁን ሁሉንም ቅመሞች አድርገን ጨርሰናል ሰው ምንድነው የምንዳደርገው መሳጅ ነው የምናደርገው ዶሮውን በደንብ አድርገን መሳጅ እናደርገዋለን ኦኬ አሁን መሳጅ አደርገዋለሁ ማለት ነው ኦልሬዲ ጓንት ለብሻለሁ እንዳትረሱ እሺ መሳጅ አድርጉት በደንብ። ሶያ ሶሱ ቅመሞቹ ወደ ውስጥ እንዲገባ፣ እሺ። ዶቺ በጣም ቀላል ነው፣ አይከብድም። ዶሮአቹን በደንብ በሎሚ ምናምን ነገር በደንብ ጠቡት። ቆዳውን አይነሳም። ይኸኛው የዶሮ ጥብስ የሶያ ጥብስ ሲሰራ፣ ችክን ሶያ ጥብስ ሲሰራ እንትን ይባላል። ዶሮውን ቆዳውን እንዳታነሱ በደንብ መሳጅ ማድረግ አለባችሁ። በደንብ በደንብ በደንብ ወደ ውስጥ እንዲገባ እና ጫው ያንሰዋል ማለት የእንትኑ ሶያ ሶሱም እንዳይበዛባችሁ ሶያ ሶስ ሲበዛ ያው ትንሽ የሆነ የራሱ የሆነ ጣዕም ይቀይረዋል፣ እና ጥንጥ እየጫው ማድረግ ትችላላችሁ። በደንብ በደንብ በደንብ ማሸት አለባችሁ።

ግማሽራት ከታች እናደረግና ከዛም በኋላ መጀመሪያው ያሁንት እናደረጋለን እንደዚህ መሳጅ አድርገን ተጨረስን በኋላ ሁሉንም ነገሩ ፓኪንግ ፔፐር ከስራ አድርገን አልሙኒ አድርገን ፍረሙ ከታች ለኩሰን ለሰላሳ ደቂቃ እናቆየዋለን። ከሰላሳ ደቂቃ በኋላ ፓኪንግ ፔፐሩ ና አልሙኒየሙን አንስተን ከላይ ከታች እናደርገዋለን። ይቀላል ማለት ነው፣ በደንብ ከዛም በኋላ ነጭ ሩስ ቀቅሉለት። ያሰላ በጣም ብርጥ ነው፣ ሞክሩት። ሰው ጨርሻ ያለው አሁን እንትንላለው ማለት ነው። ሁሉም ምግብ አሰራሩ ይለያያል። ዶሮ መልኩን እየቀየረ ነው የሚመጣው። በውሃ ብቻ ነው የምታገነፊው። እንደዚህም እሱ የምግብ ፕሮቲን እንዲሄድ አይፈልጉም አረቦች። አንዳንድ አረቦች የምግቡ ፕሮቲን በሰዓት እንዲያልቅ አይፈልጉም። የቲማቲም ፕሮቲኑን ጠቃሚ ነገሩን በዘይት ተቆላንቶ ተጠብሶ እንዲሄድ አይፈልጉም። እነሱ የሚፈልጉት ፍሬሹን ፕሮቲኑን

ይህ ጨርሼ አሁን ለአንድ ሰዓት ግማሽ ሰዓት ከታች ግማሽ ሰዓት ላይ እና ታች አርጌ ኦቭን ውስጥ አድርገዋለሁ ማለት ነው። እሺ ለዙሪያችሁ እና ውዶችዬ እንግዲህ ኦቭን ውስጥ አስገብቸዋለሁ፣ ከላይ ከታች አርጌዋለሁ። ከዛም በኋላ ሰላሳ ደቂቃ ከበሰለልኝ በኋላ ከታች ከበሰለ በኋላ ከላይ ከታች አድርገዋለሁ አልሙኒየሙ እና። እሺ ውዶችዬ እንዴት ቀሚሴን እንዴት አያችን? ያምራል በጣም ነው የሚያምረው። እሺ ደጭዬ እንደዚህ ይመስል ነበረ። ስለምትከታተሉኝ በኮሜንት አስተያየት ስለምሰጡኝ በጣም ነው የማመሰግነው፣ ጉዶችዬ። እንግዲህ በዚህ አጋጣሚ የምላችሁ ነገር አለ። እኛ የሀረብ ሀገር ሴት ሳንሆን በአረብ ሀገር ለነገ ህልማችን ዛሬ ዋጋ የምንከፍል የምንደክም፣ ለነገ ለቤተሰቦቻችን ለእኛ ለምንወልዳቸው ልጆች ዛሬ ዋጋ ከፍለን ነገ ልናሳምር ልንሰራ ሀረብ ሀገር የሄድን ሴቶች ነን እንጂ የአረብ ሀገር ሴቶች አይደለንም እኛ ኦኬ። ሌላው ደግሞ የመዳም ቅመም የሚሏቸው ሰዎች አትስሟቸው። እኛ የመዳም ቅመሞች አይደለንም፣ የህይወት ቅመሞች ነን። የራሳችን ቅመም ነን፣ የሀገር ቅመም ነን፣ የቤተሰቦቻችን ቅመም ነን። ነገ አግብተን ለምንወዳቸው ልጆች ቅመም ነን እንጂ የመዳም ቅመም አይደለንም። ብላንም አታቅም፣ ብለውንም አያውቁም። እነሱ ገንዘባቸው እስከከፈሉን ድረስ ትዝም አንላቸውም። ገንዘባቸው ሌላ ሰራተኛ ገንዘባቸው ነው፣ ቅመማቸው ለነሱ። ለ ቪዲዮውን ሼር አድርጉ። ፕሊዝ ለብዙ ልጆች እንዲዳረስ ሼር አድርጉ። ቪዲዮውን ሼር አድርጉ፣ ላይክ አድርጉ ሪፖስት አድርጉልኝ ፕሊስ፣ ውዶች። በጣም ነው ሞዳችሁ፣ በጣም ነው ሞዳችሁ። አረብ ሀገር ስራ የምትሰሩ ሙሽ የአረብ ሀገር ሴት አረብ ሀገር ለነገ ህልማ ዛሬ የምትደክም የምትሰራ ብዙ ዋጋ የምትከፍል የሰው ቤት ቀጥ ሰጥ አድርጋ የምታስተዳድር የሰው ባል የምታስተዳድር፣ የሰው ሚስት የምታስተዳድር፣ የሰው ልጆች የምታስተዳድር፣ በአረብ ሀገር ዋጋ እየከፈለች ያለች የአረብ ሀገር ሴት ሳትሆን የአረብ ሀገር ስራ ልትሰራ የሄደች ኢትዮጵያ ሴት ነኝ እኔ።